እህት ወንድሞቼ፣ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። ትላንትና እንግዲህ ፔጁ ላይ በለጠፈውን እንትን ማለት ነው አንድች እንትን አስቀምጦ ነበረ። ነቢያችን ሰለላሁ ዓለይሂ ወሰለም ከድንገተኛ ሞት አላህ ይጠብቃችሁ ብለዋል ብሎ እንግዲህ አንድች ስንኝ ፔጁ ላይ ከሳምንት በፊት ለጥፎ ነበረ ማለት ነው። እና ሀባቢ የመሀመድ ሰኢድ ሞት እጅግ በጣም አነጋጋሪ ሆኗል ማለት ነው። አላህ ይርሐመው ጀነት አልፈርዱስን አላህ ይወፍቀው ማለት ነው። እንዲሁም ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ እንዲሁም ለሙስሊሙ ኡማ አላህ ሱብሐነሁ ወተዓላ መጽናናቱን ይስጣቸው ማለት ነው፣ ይስጠን። እጅግ በጣም ድንቅ የሆነ ልጅ ነበር ማለት ነው። ብዙዎቹ ብዙ ተነግረውለታል ማለት ነው። እኔም እንግዲህ በትንሹ እና እና ሀባይቢ ከድንገተኛ ሞት አላህ ይጠብቀን። ማን ነው በተለይ ሳንዘጋጅ ባለንበት መዘናጋት ባለንበት ሁኔታ በጣም ድንገተኛ ሞት ከባድ ነው ማለት ነው። መሀመድ ሰኢድ እንግዲህ በሸዋል ወይም በኢትዮጵያ ያው ስድስቱ በምንለው እንትን ሸዋል ላይ ዑምራ እንደሄደ ሰምተናል ማለት ነው። እና የመሀመድ ሰኢድ ሞት እንግዲህ ብዙዎቹን አነጋግሯል ማለት ነው። ሸዋል ላይ እንግዲህ መዲና ሄዶ ዚያራ አድርጎ ድንገት ነው የሞተው ማለት ነው። ብዙዎችን በጣም ነው ያስደነገጠው። እንዲሁም ለቅብር ወዳጆቹ ብዙ ምስጢሮችን አካፍሏል እና ብዙ እንትን ብሏል ማለት ነው። ከዚህ በኋላ ዚያራ አልሄድም ብሎ ተናግሮ ነበረ ማለት ነው። እና ሀባይቢ በጣም በጣም ከባድ ነው ማለት ነው። በጣም ትልቅ ሐዘን ነው ማለት ነው። አላህ እንግዲህ ጀነተል ፍርዶስ ይወፍቀው፣ ለቤተሰቦቹን መጽናናትን ሶብርን ይስጣቸው። ለኡመተ ለመላው ሙስሊም እንግዲህ ሶብር እንዲሰጣቸው እንግዲህ እንመኛለን። እና የመሀመድ ሰዲቅ ሰኢድ እንግዲህ ሞት ድንገት ሸዋል ላይ ነው ማለት ነው በስነ ስርዓት ሄዶ ዝያራ አርጎ በቃ ረሞዳን እዛው ጨርሶ፣ በጣም በጣም አስደንግጧል ማለት ነው። በተለይ ወጣት ሆናችሁ ስታስቡት በጣም ከባድ ነው እና እኛ ያው እንግዲህ የምናስበው አርጅተን በቃ ብዙ ኑረን እንግዲህ የዛሬ አመት የዛሬ ሁለት አመት እያለን ብዙ የምናስበው ነገር አለና እንደዚህ ነው እንግዲህ አላህ ስብሃኑ ተዓላ ከቀደረልን ቀን ውጪ አንሆንም ማለት ነው። እና ብዙዎቹ እንግዲህ ያው ዘንድሮ በቃ ረመዳን አለብኝ ብሎ እንትን ሲል በቃ ዛሬ ዘንድሮ መሄድ አለብኝ ዘንድሮ ረመዳን ላይ መሄድ አለብኝ ብሎ ሲል የመጨረሻ ምን ነው የመጨረሻ አደረግከው ከውሳ ብለው መልሶላታል ሊሆንም ይችላል በሚል እንግዲህ በቀልድ ንግግር እንግዲህ እንትን ብሏቸው ነበረ መልሶላቸው ነበረ። እና በጣም በጣም ከባድ ነው። በጣም ያሳዝናል እና በገጠመው እንግዲህ ድንገተኛ ህመም በሕክምና እየተረዳቆይቶ ዛሬ አላህ እንግዲህ ይማረው። አላህ ስብሓን ወተዓላ እንግዲህ ጀነት አልፈርዱስን ያስቀምጠው ማለት ነው። እንግዲህ ሀባይቢ ታቁታላችሁ፣ መሐመድ ሰዲቅን ሰዲቅን ታቆታላችሁ፣ ፊዳ ከአቢ ወኡሚ በሚለውን ነሽዳውን ታቆታላችሁ፣ ሁላችሁም ታቁታላችሁ ማለት ነው። እና መሐመድ ስድቅ እንግዲህ የሚሰራቸው ነሽዳዎች እንደምታውቁት ከሽርክ ከቤዳአ ምናምን በጣም ጽድት ያሉ ነሽዳዎች ነው እየሰራ የቆየው ማለት ነው። ኢና ሊላሂ ወኢነ ኢላሂ ራጅዑን። አላህ ስብሓኑ ተዓላ እንግዲህ መልካም ስራውን ይቀበለው ማለት ነው። ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከእሳቸው ጎረቤትም እንዲያደርገው እንግዲህ ዱዓችን ነው። ወንድማችን እንግዲህ አላህ የተሻለ ሀገር ያድርግለት ማለት ነው። ቆም ያለው ሁሉም ታቅፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያያ ኑሬ ኑር አምባው መሃል ማንኝ ይላል ማለት ነው። በዚህኛው ምን ሽዳው እንግዲህ ታቆታላችሁ ከረመዳን እንግዲህ ሀያ አራት ጀምሮ ሀራም ሀራም ነበረ ማለት ነው። ሸዋል ሶስት ወደ ሀገር እንግዲህ ቤት እስከሚመለስ ድረስ እንግዲህ ለቅርብ ወዳጁ ይሄንን ዚያራዬ ለመጨረሻዬ ነው እንደ እንዳለም እንግዲህ ተሰምቷል። እንግዲህ መለስተኛ ህመም ተሰምቶት ወደ ሆስፒታል እንግዲህ ይዘውት ሄደው ነበረ ማለት ነው። እንግዲህ እንግዲህ አላህ ስብሐነሁ ወተዓላ ከጻፈልን ቀን ውጪ አን ቀርም ማለት ነው። እኛ እናስባለን፣ አላህ ግን የጻፈልን እሱ ያውቃል ማለት ነው። በጣም አዝነናል። ኢነላላ ወኢለይህ ራጅዑን። በጣም ከባድ ነው ማለት ነው። እና ሀባይቢ ማለት ነው አላህ ይርሐመው። ሁላችሁም እንግዲህ ዱዓ አድርጉለት ማለት ነው ለመሐመድ ሰኢድ ወንድማችን እኛንም እንግዲህ አላህ መጨረሻችን ያሳምርልን ማለት ነው። እንግዲህ በብዙ ነሽዳዎቹ እንግዲህ ልብን የሚሰብር እንግዲህ መልእክትና ነሽዳን በጣም የሰው ልብን የሚገዙ ነሽዳው ያላቸው ማለት ነው። በአንዱ እንግዲህ እንዴትስ እንዴት ልብ አስቻለው አንጀትስ ደነደነ፣ ወንድም ያለ አመሉ በወንድሙ ጨከነ ምን ነው ምላሽ ጠፋ፣ አኼራን አስታዋሽ ወንድም ከአይን ሲርቅ ሲነጠል ሲሸሽ ይላል ማለት ነው። አላህ ስብሓነወ ተዓላ ዘላለም ቤቱን ያሳምርለት ማለት ነው። እና ሀባቢ ከልብ በጣም በጣም ነው ያዘንኩት ማለት ነው። ምን እውነት ነው እን የሚለውን በጣም ነው እንትን ያልኩት ማለት በጣም የሚያሳዝነው እና በጣም ከባድ ነው። ባይዘ እንደዚህ አይነት ሰው ስታጡ ማለት ነው እና መሐመድ ሰኢድ እንግዲህ የደሴ ልጅ ነው ማለት ነው። ውድ እንግዲህ በጣም በጣም ከባድ ነው እና ሀባይቢ በጣም እንግዲህ ያው በጣም ያሳዝናል። እኛ እንግዲህ እናስባለን፣ ሩቅ ሆኖ እናስባለን ማለት ነው። አላህ ሱብሃነሁ ወተዓላ ግን ምን ቀድሞ እንደሚያመጣብን አናቅም ማለት ነው። ግን መሀመድ ሰኢድ እንግዲህ በቃ መሞቱን እየተነገረው ወይንም ደግሞ ያወቀ እስከሚመስል ድረስ በንግግሩ እንግዲህ አይተናል ማለት ነው እንዳስተዋልነው ከሆነ እና ሱብሃነላህ፣ አላህ እየነገረው ነው የሚመስለው ማለት ነው። አላህ እንግዲህ ጀናት አልፈርዶስን ይወፍቀው፣ ለቤተሰቦቹንም ለወዳጅ ዘመዶቹንም እንግዲህ አላህ ስብላ ሶብርን ይስጣቸው። እንዲሁም እንግዲህ ደግሞ ለሙስሊም ኡማ ማለት ነው በጣም ከባድ ነው። በጣም ማለት ነው አዝነናል በጣም በጣም ከባድ ነው እና ያው እንግዲህ መቼም በጣም በጣም ነው እንትን ያለኝ ማለት ነው። እና ውድ ተመልካቾቼ እንግዲህ ፕሮግራማችን እንግዲህ በዚሁ እናበቃለን ማለት ነው። መናገር አልቻልኩኝም። ባይዙ በጣም ነው የደነገጥኩት። በጣም ነው እንትን ያልኩት ማለት ነው። ለምን ብዙ ነገር ነው የምታስቡት በጣም ማለት ነው እና ያለንበትን እና ያለን እንደዚህ አይነት ነገር ስንሰማ ማለት ነው። አላህ እንግዲህ ጀነተል ፍርዶስ ይወፍቀው። ሁላችሁም ዱዓ አድርጉለት ሁላችሁም፣ ማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ።